ሁላችን ዜና በምልክት ቋንቋ ቀርባለን። የኢትዮጵያና ማሌዥያ ለጋራ ራይ ወዳጅነታቸውን አጠናክሮ እንደሚቀጥሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የማሌዥያና የኢትዮጵያ ግንኙነት የአፍሪካና እስያ ውጤታማ ትብብር ማሳያ ስለመሆኑ የገለጹት ደግሞ የማሌዥያ ጠቅላይ ሚኒስትር ናቸው። በኢትዮጵያና በማሌዥያ መካከል 60 ዓመታትን የተሻገረ ዲፕሎማሲያዊ ግንኙነት አለ። ይህ ምንም ያልነበረ ግንኙነት ግን ባለፈው ዓመት ጠቅላይ ሚኒስትር አብይ አህመድ በማሌዥያ ጉብኝት ማድረጋቸውን ተከትሎ ግንኙነቱ ወደ ላቀ ደረጃ ተሸጋግሯል። የማሌዥያው ጠቅላይ ሚኒስትር ዳቶ ሰሪ አንዋር ኢብራሂም ለሶስት ቀናት በአዲስ አበባ ጉብኝት ማድረጋቸውም የዚህ ማሳያ ነው። ጠቅላይ ሚኒስትሩ ማሌዥያውያን ኢትዮጵያ ያላትን ታሪክ በደንብ እንደሚገነዘቡ ገልጸው ይህም ለሀገራቱ ግንኙነት ልዩ ገጽታ እንደሚሰጠው ተናግረዋል። ሁለቱ ሀገራት ጥልቅ ወደሆነ ወዳጅነት መሸጋገራቸውንም በማንሳት በጣም ጥልቅ የሆነ ውጤታማ ውይይት አድርገናል። ጠቅላይ ሚኒስትር አብይ ማሌዥያ መጥተው ያደረጉት ጉብኝት ለዚህ ወዳጅነት አብቅቶናል ለዚህ ጠቅላይ ሚኒስትሩን ላመሰግን ወዳለሁ። እያንዳንዱን ውይይት ወድጀዋለሁ። ይህም ከጠነከረ ወዳጅነትና እምነት የመነጨ ነው። ከቢዝነስና ልማት ባለፈ ስለ ሰብአዊ ልማትም ተነጋግረናል። ኢትዮጵያና ማሌዥያ ታሪካዊ ወዳጅነትና ትብብር ያላቸው ሀገራት መሆናቸውን ለማሌዥያው ጠቅላይ ሚኒስትር በተዘጋጀው የራት ግብዣ ላይ የጠቀሱት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በትብብር የተጋመደው የኢትዮጵያና ማሌዥያ ግንኙነት በየቀጠናው የራሱ ሚና እንዳለ አስረድተዋል። ወደ ኢትዮጵያ የመጡት ሀገራችን የብልጽግና ራዕይ ሰንቃ ወጣቶችን አስተባብራ ተአምር እየሰራች ባለችበት ወቅት ነው። ኢትዮጵያ በጀመረችው የብልጽግና ጉዞ ባለፈው ዓመት የ9.2 በመቶ እድገት ማስመዝገቧን ስነግሮህ በኩራት ነው። ይህ የሪፎርማችንን ውጤታማነት ያሳያል። ኢትዮጵያ በኢኮኖሚ ሪፎርሟ ተአምር እየሰራች እንዳለችው ሁሉ ማሌዥያም ሪፎርማሲ ብላ በሰየመችው የሪፎርም እንቅስቃሴዋ ተጨባጭ ለውጥ አምጥታለች። ሁለቱም ሀገራት በየቀጠናው አይነተኛ ሚና የሚጫወቱ ናቸው። ማሌዥያ በደቡብ ምስራቅ እስያ ወሳኝ እንደሆነችው ሁሉ ኢትዮጵያም ለሚሊዮኖች አፍሪካውያን እንደ በር ትቆጠራለች። ኢትዮጵያና ማሌዥያ ለጋራ ራዕይ ወዳጅነታቸውን አጠናክረው ይቀጥላሉ ያሉት ጠቅላይ ሚኒስትር አብይ አህመድ የማሌዥያው ጠቅላይ ሚኒስትር ጉብኝት ሌላ አዲስ ምዕራፍ የከፈተ ስለመሆኑም አመላክተዋል። ይህ አጋርነታችን ሁለቱን አህጉራት ከማስተባበር ባለፈ በአግሮ ፕሮሰሲንግ፣ ፋይናንስ፣ ማኑፋክቸሪንግ፣ ኢነርጂና ቱሪዝም የጋራ ልማት እድሎችን ይፈጥራል። እዚህ ላላችሁ የማሌዥያ አልሚዎች ኢትዮጵያ እንደ አገር ትቀበላችኋለች። ዋና ዋና ተቋማትን ክፍት በማድረግ፣ ህጎችን በማሻሻል፣ የፈጠራ ስራዎችን ጥበቃ በማጠናከር እንዲሁም አልሚዎችን በመጠበቅና ልዩ የኢንዱስትሪ ከባቢዎችን በመፍጠር ለአፍሪካ ገበያም የተመቻቸው ሁኔታዎችን በመፍጠር በጋራ ለመልማት ተዘጋጅተናል። የኢፌድሪ ጠቅላይ ሚኒስትር አብይ አህመድ ሁለቱ ሀገራት ለአፍሪካና ለኤዥያ ድልድይ መሆናቸውንም ገልጸዋል። የማሌዥያ ጠቅላይ ሚኒስትር ዳቶ ሰሪ አንዋር ቢን ኢብራሂም በኢትዮጵያ የነበራቸው የሶስት ቀናት ይፋዊ የስራ ጉብኝት አጠናቅቀው ወደ አገራቸው ተመልሰዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮጵያን ጉብኝታቸውን ላጠናቀቁት የማሌዥያን ጠቅላይ ሚኒስትርና ልዑካን ቡድናቸውን ቦሌ አውሮፕላን ማረፊያ ተገኝተው አሸኛኘት አድርገዋል። ጠቅላይ ሚኒስትር ዳቶ ሰሪ አይኗር ኢብራሂም በኢትዮጵያ ቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር በሁለቱ አገራት የሁለትዮሽ ሁለንተናዊ የዲፕሎማሲ ትብብር ዙሪያ መክረዋል። በኢትዮጵያና ማሌዢያ መካከል በቱሪዝም፣ በጤና በአየር ትራንስፖርት አገልግሎትና በሌሎች ዘርፎች በትብብር ለመስራት የሚያስችል ስምምነት ተፈራርመዋል። የማልያ ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም በኢትዮጵያ ቆይታቸው የተለያዩ ተቋማትንም ጎብኝቷል። በዚህ ባሻገር በአዲስ አበባና ኳላ ላምፑር ከተሞች መካከል የእህትማማችነት የትብብር መግባቢያ ሰነድ ስምምነት ተፈርሟል። በኢትዮጵያ ኢንቨስትመንት አማራጭ የመለየትና የማስተዋወቅ ስራዎች ሊጠናከሩ ይገባል ሲል የህዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴ የኢትዮጵያ ኢንቨስትመንት ኮሚሽን በ2018 በጀት ዓመት የመጀመሪያው ሩብ ዓመት አፈጻጸሙን ገምግሟል። በህዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ የኢትዮጵያ ኢንቨስትመንት ኮሚሽን የ2018 በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸምን ገምግሟል። በቀረበው ሪፖርት በሩብ ዓመቱ የኢንቨስትመንት ከባቢን ለማሻሻል በርካታ ተግባራት መከናወናቸው ተጠቅሰዋል። በሩብ ዓመቱ ከልዩ ኢኮኖሚ ዞኖች ውጭ ባሉ ኢንቨስትመንቶች 143 ሚሊዮን ዶላር ገቢ መገኘቱንና ይህም ከእቅዱ በላይ አፈጻጸም መመዝገቡ ተጠቅሷል። ከዚህ በተጨማሪም ወደ 50 ሚሊዮን ዶላር የሚጠጋ ገቢ ከልዩ ኢኮኖሚ ዞኖች ወጪ ንግድ ተገኝቷል ተብሏል። ባለፉት ወራት በተከናወኑ ስራዎች ከ961 ሚሊዮን ዶላር በላይ የውጭ ቀጥተኛ ኢንቨስትመንት መሳቡን የተገለጸው በሩብ ዓመት አንድ ነጥብ ሁለት ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት ለመሳብ እቅድ ይዘን 961 ሚሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት ስበናል። ይሄም ከእቅዳችን አንጻር ስናይ ወደ 80 ፐርሰንት አካባቢ ነው የሚደርሰው። ይህኛውን አፈጻጸም አምና ተመሳሳይ ወቅት ጋር ከነበረው አፈጻጸም ጋር ስናስተያይ 7.8 ፐርሰንት አካባቢ ልዩነት ወይ ደግሞ ጭማሪ የተመዘገበበት ሆኖ ተገኝቷል። የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ አባላት በቀረበው ሪፖርት ዙሪያ ጥያቄዎችን አንስተው የኢትዮጵያ ኢንቨስትመንት ኮሚሽነር ዶክተር ዘለቀ ተመስገን ምላሽ ሰጥተዋል። ሼት ተከራይቶ አሳማኝ ባልሆነ ምክንያት ወደ ምርት ማምረት ያልተሸጋገሩ በተፈራረሙት ስምምነት መሰረት የሰው ኃይል ቅጥር ያልፈጸሙ ድርጅቶች እንዳሉ በሪፖርቱ ለመገንዘብ ችለናል። ስለሆነም በኢንቨስትመንት ህግ፣ ደንብ እና መመሪያ ውጪ በሚንቀሳቀሱ ድርጅቶች ላይ አስተማሪ እርምጃ ለምን አልተወሰደም? አጠቃላይ ትሬንዱ ኢትዮጵያ ውስጥ የሚመጡ ባለሀብቶች አንደኛ ኳሊቲ የሆነ ኢንቨስትመንት፣ ሰስተነብል የሆነ ኢንቨስትመንት እንፈልጋለን ይሄ ብቻም ሳይሆን ኢትዮጵያን ህግና ስርዓትን አክብሮ የሚንቀሳቀሱ እስከሆነ ድረስ እኛም ድጋፋችን የሚቀጥል ይሆናል። ነገር ግን ከዛ ወጣ ያሉት ደግሞ ካሉ አዋጁ በሚያስቀምጠው 1180 የኢንቨስትመንት ህጋችን በሚያስቀምጠው አግባብ ከጽሁፍ ማስጠንቀቂያ ጀምሮ እስከ አጠቃላይ የወሰዱትን እንዲመልሱ ጭምር የምናደርግበት አግባብ ነው። የሀገር ውስጥ ኢንቨስተሮችን ከማበረታታትና በየዘርፉ የተመለመሉትን ባለ ሀብቶች ወደ ተግባር ከመግባታቸው በፊት ከሌሎች ተቋማት ጋር ተናበው የመስራት ሂደታችሁ ምን ይመስላል? ወደ ልዩ ኢኮኖሚክ ዞን ከገቡት ውስጥ 67 ፐርሰንት የሚሆኑት የሀገር ውስጥ ባለ ሀብቶች ናቸው። ወደ ልዩ ኢኮኖሚክ ዞን የገቡት ማለት ነው። ለእኛ ደግሞ እንደ ኢትዮጵያ ኢንቨስትመንት ኮሚሽን አጠቃላይ ኢንቨስትመንት መቃቅሞችን ስናስተዋውቅ አምስቱ ስትራቴጂክ ኤሪያዎች ውስጥ አንዱ የቱሪዝም ሴክተር ስለሆነ ከነሱ ጋርም ክሎዝ እየሰራ መሆኑን ለማንሳት። የኮሚሽኑ አፈጻጸም የተሻለ መሆኑን ያነሱት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ሰብሳቢ አሻ ያህያ የኢንቨስትመንት አማራጮችን መለየትና ማስተዋወቅ ላይ የሚሰሩት ስራዎች ይበልጥ ሊጠናከሩ ይገባል ብለዋል። መዳረሻ ማስፋት ላይ መሰራት መቻል አለበት። እየተሰሩ ያሉትም ስራዎች አሉ። ልክ ነው። አሁንም መስፋት መቻል ያለበት ከሚመለከተው ከተለያዩ ተቋማት ጋር በቅንጅትም መሰራት ያለበት ሁኔታም ስለሆነ ኢንቨስተሮች መጥተው ኢንቨስት የሚያደርጉበትን አማራጮቹ የተለያዩ ዘርፍ በትክክል መለየት እነሱን ደግሞ ማስተዋወቅና ምቹ ሁኔታን በመፍጠር ኢንቨስተሮች ወደ ሀገር ውስጥ ከውጭ ሀገርም ኢንቨስተር ወደ ሀገር ውስጥ ገብተው ኢንቨስት እንዲያደርጉ የሀገራችን ኢንቨስተሮችን ደግሞ ኢንቨስት እንዲያደርጉ ማበረታታት ሁኔታን ማመቻችት በጣም ጥሩ ስለሆነ እዚህ ላይም በትኩረት ቢታይ። በሩብ ዓመቱ ከ211 ሚሊዮን ዶላር በላይ ዋጋ ያላቸው ተኪ ምርቶች በሀገር ውስጥ መመረታቸው ተጠቅሰዋል። የጋራ ትርክትን በመገንባትና ብሔራዊ ጥቅምን በማስጠበቅ ሂደት ሚዲያ ሚና ከፍ ያለ መሆኑን ምሁራን ገለጹ። የአገር ብሔራዊ ጥቅም የሚያረጋግጡ ፕሮጀክቶች እውን እንዳይሆኑ የሚሰሩ አካላትን በመመከት ረገድ ሚዲያው የጎላ አስተዋጽኦ ሊያደርግ ይገባል ተብሏል። ኢትዮጵያውያን በርካታ የወል ታሪኮች ያሏቸው የጋራ ባህል፣ ወግ፣ ማንነትና እሴትን የሚጋሩ ህዝቦች ናቸው። በዚህ በተጋመደ ማንነታቸው በተፈጠረ የጠነከረ አንድነትም በዘመናት የጋራ ታሪኮችን በጋራ በመስራት የኩሩ ህዝቦች ኩራት የሆነች ሀገርን ኢትዮጵያውያን በትውልድ ቅብብሎሽ እዚህ አድርሰዋል። በቀጠናው የኢትዮጵያ መበልጸግ ስጋት መስሎ የሚታያቸው ሀገራት አንድነትን ሸርሽረው የጋራ ታሪክን በማጠልሸት ብልጽግናዋ እውን እንዳይሆን የሚያሳድሩት ተጽዕኖ ቀላል አለመሆኑም ይታወቃል። ኢትዮጵያውያን ግን ዛሬም እንደ ትላንቱ በጠነከረ አንድነታቸው ብልጽግናዋን እውን ለማድረግ ብሔራዊ ጥቅም ላይና የጋራ ትርክት ግንባታ ላይ ሊሰሩ እንደሚገባ ምሁራን ይመክራሉ። ለዚህ ደግሞ የብዙሀን መገናኛዎች ሚና ከፍ ያለ ነው ይላሉ። በተለይ የጋራ ትርክትን ከመፍጠር በአንድ ሀገር ውስጥ ብሔራዊ ጥቅሞችን እንደ ሀገር እንደ ህዝብ አውቆ ለይቶ በዛ መሰረት እያንዳንዱ ሕዝብ የራሱን ድርሻ እንዲወጣ ከማድረግ ውስጥ ትልቅ ትልቅ ሚና የሚጫወት ሚዲያ ነው። ስለዚህ ሚዲያ የሀገራን አንድነት ከማስከበር እና ከማረጋገጥ አንጻር ትልቅ ሚና እንደሚጫወተው የሚመጡ መረጃዎች ደግሞ በዛው ልክ የተጣራና ግልጽ ካልሆነ በሌላ ሳይዲም የራሱ የሆነ ተጽዕኖ ይኖራል። ስለዚህ ለሀገር አንድነት ለብሔራዊ ጥቅም ለሀገር ሉዓላዊነት ትልቁ ሚና ከሚጫወተው አንዱና ዋነኛው ጠንካራ ኢንስቲቱሽን ነው። ከጠንካራ ኢንስቲቱሽን ወይም ተቋማት የሚዲያ ተቋማት እጅግ ትልቅ ሚና አለው ብዬ አስባለሁ። የኢትዮጵያን ብሔራዊ ጥቅሞች የሚያስጠብቁ ፕሮጀክቶች እውን እንዳይሆኑ የሚጥሩ አካላትን በመመከት ረገድም ሚዲያዎች ትልቅ ኃላፊነት እንዳለባቸው ይነሳል። እንዴት ነው የምንመክተው ስንል፣ ምናልባት ዋነኛው የእኛ ስራ ነው ብዬ አስባለሁ እንደ ዋነኛው መፍትሄ የእኔ እናንተ ቁጭ ልምናወራበት ወይ ደሞ ይሄ በሩን የጨበጥን ሚዲያውን የተማርነው ጋዜጠኝነት የተማርነው ምክንያቱም አሁን ውግ ያርል መልአክ አይደለም። ሰራዊት መልአክ ያበቃበት ዘመን ነው። ዶሚኔት እያደረገ ያሉት በትርክት ነው። ይሄ የኛን ጉዳይ ብቻ ዓለም ዓለም ላይ ዝም ብለን አሁን ስልካችን አውጥተን ማሳያ ምሳሌዎችን ዜናዎችን ብለን ዓለም በሙሉ እየታመሰ ያለው በዛ ደረጃ ነው። ሀያላኖቹን ጨምሮ ማለት ነው። ስለዚህ ለመከላከል ዋናው እኔና እናንተን ነን ብያስባለሁ፣ ወይ ደግሞ በጥቅሉ ሚዲያው ነው። ብዝሃ ማንነት ያላቸው ኢትዮጵያውያን ብልጽግናቸውን እውን ለማድረግ በብዝሃነታቸው ውስጥ ያሏቸውን የወል ታሪኮች በማጠናከር ለትውልድ በተገቢው መንገድ ማሳወቅና ማሻገር ይኖርባቸዋል። በወል ትርክት ግንባታ ላይም ሚዲያዎች ከፍ ያለ አስተዋጽኦ ሊጫወቱ እንደሚገባም ምሁራን ይመክራሉ። ከአሁን በፊትም በርካታ የሆነ የወል ትርክት አለን። እሱን አፕሪሼት እያደረግ ቀጣይም ደግሞ በጋራ በያዝ ነው አይነት ተጨማሪ በትውልድ ቅብብሎች ውስጥ የምንፈጥራቸው የጋራ በጋራ ያለን እሴትና ትርክት በዚሁ አይነት አገሪቱ ጸንታ እንድትኖር እንድትቀጥል፣ እንድትበለጽግ ከማድረግ አንጻር ይሄ ደግሞ በትክክለኛ የሚዲያ ተቋም ግንባታ መሰረት ተደርጎ ተግባራዊ የሚደረግበት ሁኔታ ይፈጠራል ማለት ነው። አሁን የተያዘው ከዚህ አንጻር ትልቅ ሚና ነው የሚጫወተው በኢትዮጵያ ውስጥ። ሚዲያ የራሱ የሆነ ታሪክ አለው። የጋራ ማንነት፣ የጋራ አንድነት፣ እነዚህን ነገሮች ሲያስተምር መጥተዋል። አሁን በተጨባጭ ላለው ትውልድም በዛው አይነት እያሳየ በመሄድ በቀጣይም የጋራ ትርክታችንን ለአንድ ሀገር በጋራ እንዲኖረን ከሚያደርገው አንጻር ትልቅ ሚና እየተጫወተ ይቀጥላል የሚል እምነት ይኖረኛል። ጠንካራ ሀገረ መንግስት ለመገንባት ቁልፍ ከሆኑ ጉዳዮች ውስጥ ብሔራዊ ጥቅምን ማስጠበቅና የጋራ ትርክትን በተገቢው መንገድ መገንባት ዋነኞቹ መሆናቸውንም ምሁራኑ ያነሳሉ። በመጨረሻም በአማራ ክልል የታጠቁ ኃይሎች የሰላምን አማራ ተቀበለው ወደ ውይይት እንዲመጡ መጀር ጄኔራል ብርሃኑ ጥላሁን ጥሪ አቀረቡ። የምስራቅ ጎጃም ዞን አስተዳደር እና የሀገር መከላከያ ሰራዊት ከፍተኛ መሪዎች በአካባቢው ዘላቂ ሰላም ማረጋገጥ በሚቻልበት ሁኔታ ከደብረ ኤልያስ ወረዳ ነዋሪዎች ጋር ውይይት አካሂደዋል። በምስራቅ ጎጃም ዞን ባለፉት ሁለት ዓመታት ያጋጠመውን የሰላም እጦት ለመቅረፍ የዞን አስተዳደሩና የሀገር መከላከያ ሰራዊት ከደብረ ኤልያስ ወረዳ ነዋሪዎች ጋር መክረዋል። በውይይቱም የደብረ ኤልያስ ወረዳ ነዋሪዎች በጸጥታ ችግሩ ሰብአዊ ቁሳዊና የስነ ልቦና ጉዳት እንደደረሰባቸው ገልጸዋል። ሰላም ሰላም ሰላም እያለ ነው የህዝብ የሚፈልግ እና የሚለምን እንዴት መንግስት አስተካክልንም፣ እንዴት አየንም። አሁንም ቢሆን እኛ ሀገራችን እንፈልጋለን፣ ሰላም እንፈልጋለን። መንግስት በአጭር ጊዜ ወደ ነበረበት ሰላም እንዲመልስልን እኔ እጠይቃለሁ። ህዝብ በነጻነት ሊንቀሳቀስ ይገባል። መንግስት የሰላም ችግሩ በመቀራረብ ና በውይይት እንዲፈታ የጀመረውን ጥረት አጠናክሮ እንዲቀጥልም የደብረ ኤልያስ ወረዳ ነዋሪዎች ጠይቀዋል። በጦርነት ለውጥ ይመጣል አይመጣም፣ ውሸት ነው። ለድርድር ዝግጁ ነው ከማለት ውጭ መንግስት ለህዝቡ ካለ እነዚያን ሰዎች ችግራችሁ ምንድረው ቢላቸው አሁን በጫካ መኖር የሚወዳለ በአሁኑ ጊዜ መንግስት መፍትሄ ይስጣቸው። እኛ ሰው እዚህም ሆነ እዚያም ሆነ እንዲሞታ አንፈልግም። የምስራቅ ጎጃም ዞን ዋና አስተዳዳሪ ኑርሊኝ ብርሃኑ መንግስት ለሰላም የሰጠውን እድል ታጣቂ ኃይሎች ሊጠቀሙበት ይገባል ብለዋል። አካባቢው ወደ ቀድሞ ሰላሙ እንዲመለስም ከህብረተሰቡ ጋር ሆነን እንሰራለን ነው ያሉት። መንግስትም የሚያደርገው ለህዝብ ሲል እያደረገ መጥቷል፣ አሁንም ያደርጋል። ቀጣይም ከእናንተ ጋር ሆነን የምትሉንን ነገር ሁሉ ሆነን እንቀበላለን። ይምጡ ብቻል ከማህበረሰቡ ጋር የተሻለ ሀብት ፈጥሮ መልካም ህይወቱን እንዲኖር እየመከርን ነው፣ እያደረግን ነው። አባቶቻችን፣ ወጣቶች፣ እዚህ ያላችሁ ሴቶች እርዱ። ህብረተሰቡ በአካባቢው ያለውን ጸጋ ለመጠቀምና ለማልማት ከፍተኛ ፍላጎት ቢኖረውም የሰላም እጦቱ ተግዳሮት ሆኖበታል ያሉት ዋና አስተዳዳሪው ህግን ማስከበር ቅድሚያ የሚሰጠው ጉዳይ ነው ብለዋል። የምስራ ጎጃም ህዝብ ፍላጎቱ በሰላም ወጥቶ የመግባት ልጆቹን የማስተማር ያገኘውን ሀብት ወደ ላቀ ደረጃ የመቀየርና ከድህነት ለመውጣት ፍላጎት ያለው ሕዝብ ነው። ሕግ የሚበጀው ለእናንተ ነው። ሕግ እናንተን ሊያስከፋ ሊያስነጉር መቻል የለበትም። እናስተካክላለን። ይህንን በውይይቱ ላይ የተገኙት የሀገር መከላከያ ሰራዊት ከፍተኛ አዛዥ ሜጀር ጀነራል ብርሃኑ ጥላሁን ታጣቂ ኃይሉ ወደ ትክክለኛ የሰላም መንገድ መምጣትና ትምህርት በአግባቡ እንዲቀጥል መደረግ አለበት ብለዋል። የታጠቁ ኃይሎች የሰላም አማራጭን እንዲቀበሉ ህብረተሰቡ እየተወጣ ያለውን ሚና አጠናክሮ እንዲቀጥልም ጠይቀዋል። ትምህርት ቤቶች የሚከፈቱ ቅዱስ ጦርነት ነው የሚሉት ከዚህ መጥፎ ድርጊት ተቆጥበው ወደ ሰላም እንዲመጡ ሽማግሌዎች ይታገሉ። የህዝቡን ሰቆቃ መረዳት በየጊዜው የሚጠፋውን የሰው ህይወት ያለ አግባብ መሆኑ ተረድቶ ወደ ትክክለኛው መንገድ ለመምጣት ልብ ይኑረን፣ ህዝባዊነት ይኑረን። እንደ አሚኮ ዘገባ በመድረኩ የሃይማኖት አባቶች የሀገር ሽማግሌዎችና በየደረጃው የሚገኙ የብረተሰብ ክፍሎች የታጣው ሰላም እንዲመለስ የድርሻቸውን እንደሚወጡ በመድረኩ አረጋግጠዋል።